ርዕሱ ጫጥቃሚን አልሰድብም ይላል ማለት ነው። አሰላሙ ዓለይኩም ወረሐመቱላሂ ወበረካትሁ። ግጥሜ ጫጥቃሚን አልሰድብም በሚል ጀምራለሁ። ሐቁን አላህ ይስጠን ጌታዬ ያረቢ አላሁ። ነገር ግን እስቲ በፍቅር እንወያይ ይላለው እስቴን መዝነው ጫትን በእስልምና መመሪያ ደንባችን ቁርአን ሐዲስ ነውና ጫት ያርቀናል ወይስ ያቀርበናል? ከተውሂድ ከሱና ያበረታል ወይስ ያዘናጋል ከዲኑ ጎዳና የሚለውን እኔ ከጸብ ስሜተኝነት አንዴ ዕድነውጣና መቼም አንድ ነገር ለመሆኑ ሐራም ለመሆኑ ሐላል ቁርአን ጀም አድርጎ ጠቅልሎ ያስረዳናል። ለምሳሌ ልጥቀስ፣ ለይሰከሚስሊህ ሸይዑን አላህን የሚመስል ነገር የለም ነው የሚለን። በቃ ማንም ይሁን ምንም አላህን አይመስልም፣ እንጨት፣ ድንጋይ፣ ሰማይ፣ ሰው፣ ጅን ቢሆንም። እስቲ ልጥቀስ አሁንም አንድ የቁርአን አንቀጽ መልእክቱን ልናውቀው፣ ከዛም ልንገሰስ። ከስሜት እንውጣ፣ በዲን እንታነጽ። ሱረቱን ናህል ላይ ቁ 142 ገጽህ ፈኩሉ ሚማ ረዘቀ ኩሙላሁ ሀላለን ጠይበን ወሽኩሩ ኒዕመተላህ እንኩንቱም እያሁ ተዕቡዱን እስቴ እንረዳው ይህ የቁርአን አንቀጽ እስቴ ምን እንደሚለን አላህ ያዘዘንን ሀላልና ምርጡን ነው እንድንመገብ አእምሮ ሰቶናል መጥፎና ጠቃሚውን ነገር ለማሰብ ታዲያ ይቅርታ አርጉልኝና ጫት ይጠቅማል ወይስ አይጠቅመንም የሚለውን አይትንን ወስን ሀላል ነው ሀራም ከውጪው ጀምረን ከሚወስደው ጊዜ እንቅልፍ ከመንሳቱ እኔም ራሴን ልየው ያለኝን አህዋል በመቃሜ ዛሬን ከትላንቱ ለጨጓራም ቢሆን ካለው አደጋ ጋር ምክንያት ከመሆኑ ጥርስም ለመሰበር ስለ ጫት እንወያይ። አውስቲ በፍቅር ጥሩ ከሆነ ልንቅመው፣ ልንተወው ደግሞ ከሆነብን ችግር ሀቅ ነው። መመሪያችን እኛ የአላህ ፍጡር ብለውና ረሱሉ ሰለላሁ አለይሂ ወሰለም አምስት ነገር ሳይመጣ አምስት ነገር ቅደም ካሉን ነገሮች ውስጥ ሀብት፣ ጤና፣ ጊዜ እናም ወጣትነት ሳይጠፋብህ በፊት ቅደማቸው ብለው ነው ያወሩት። ታዲያ እስቲ እናስብ ረጋ ባለመንፈስ መንፈስ እነዚህን ስጦታዎች ይጠቅመናል ወይስ ይጎዳናል? ነው ካለብን የጫት ሶስ ስሜትን፣ ጡንቻን፣ ያለን ግርማ ሞገስ ያው እናውቀዋለን አለን አይደል? ሲሄድ ሲቀንስ እስቲ ለራሳችን ብለን እናስብ። ወዳጆቼ ለእናንተም ላስታውስ ብዬ ነው ለነፍሴ ጠልቼ፣ በፍቅር በደስታ ለመወያየት ነው የመጣሁት ግጥሜን ሰርቼ በለጨ ገለምሶ በርጫም ማን ነው ሚጎዳንን ልንተው አላህ ይበለን በርቼ ሊጎዳን አላህ ይበለን በርቼ አባት እናቶቼ ወንድም መህት ዘመድ ጓደኞቼ መሳሳት አይቀርም የሰው ልጅ እስከሆን ትተነው መውጣት ነው ወይም መቀነስ ነው ሱስም ካለብን ዶክተሮችን ብንጠይቅ ስለ ጫት ለማወቅ ብዙ ጊዜ ይመክራሉ ከጫት እንድንርቅ ጥሩውንም ብላ ብሉ ሐላል የሆነውን ከዛም አመስግኑ ቅሙ አልহামዱሊላህ የሚል አለ ለመሆኑ አልጠራጠርም የለም ነው የምትሉኝ? አላህ ደግሞ እያለ በልታችሁ አመስግኑኝ። ወላ ትልቁ ቤይዲኩም ለትተህሉከ ወደሚጎዳችው ነገር በራሳችሁ ጊዜ አትሂዱ ነው የሚለኝ ፈጣሪያችን አሏ። እናም ከጫት ከጫት ካለው ከሚያስከትለው ነገር ያደርሳል፣ ቀስ በቀስ ዝሙትና ሸርን ለመዳፈር እስቲ ረጋ ብለን ሁላችን እናስብ። ጥቅሙ ነው ጉዳቱ የሚበልጠው? የጫቱ ስብስብ ችግርን ያመጣል ወይስ ያስወግዳል? ለልጅ ለቤተሰብ በረካ ሳለው ነው ወይስ ያሳጣል ነው? ያለንን ገንዘብ ለመቅራትስ ጊዜ ይቀንሳል ወይስ ይጨምራል? ቁርአንና ኪታብ አደጋውስ እንዴት ነው? የሚቅመውና የማይቅመው ህዝብ እስቲ አብዛኛውን ሰው ሄደን እንጠይቅ። ጫት እንደሚጎዳ ከተጠራጠረን ብለን ለማወቀ ለሲጋራ፣ ለሺሻ የተጋለጡት መውጣት ላቃታቸው ከዚህ ከሱስ ሀይቅ እናም ዋናው ነገር አንዴ ልጠይቅ፣ አእምሮን ቢሆን ይጎዳል ወይስ አይጎዳም? እስቲ እንወያይ በፍቅር በሰላም፣ እስቲ እንወያይ በፍቅር በሰላም። ከቁርአን ከሐዲስ ውጪ ለኛ መፍትሄ የለም። አንድ ሰው አንድ ሰው ጫት ሲቅም ሳይቅም እናም ከቃመን በኋላ ቆም ብለን አስብ በእነዚህ ጊዜያት ምን ለውጥ እንዳለ የሚያወራ ከሆነ የሚያደርገው ጸጥ የማይሰጥ ከሆነ በምርቃና የሚነሳው ሊሰጥ ያው፣ በግልጽ ቋንቋ አቅሉ ተቀይሯል። ነቢዩ ሰለላሁ ዐለይሂ ወሰለም ደግሞ አስካሪ ማለት አቅልን የቀየረ ነው እኮ ነው ብለዋል። ይኸው እንዳየነው ጫት አቅልን ቀይሯል ከምር ከሚባለው ነገር ተመድቧል። እናም በዚሁና በብዙ አደጋው ዑለማዎች ፈትዋ ጫት ሀራም ነው ብለዋል። አላህም አታውቁ ከሆነ የእውቀት ባለቤቶችን ጠይቁ ብለዋል። በቁርአን በሐዲስ ሚዛን ዑለማዎች ሀራም ነው ብለው ተናግረዋል። እናም ወዳጆቼ አሊም ነኝ ባልልም ከሱስ የምንወጣበት መንገድ ለሁሉም ልናገር ባወቅሁት፣ ከናንተ ባልሻልም ስሙኝ ወዳጆቼ ሰላሙ አለይኩም የመጀመሪያው ከሱስ መውጫው መንገድ ዱአ ነው ወላሂ ሐቅንም ለመውደድ ያ ረቢ ያ አላህ መጥፎን ከመስራት ከማውቀው ከማላውቀው ሚጎዳኝን ከማድረግ በአንተ ትጠበቃለሁ አላህም ጥሩኝ እሺ እላችኋለሁ ብሏል ዱአ ካደረግን ከሱስ ያርቀናል ሁለተኛው መንገድ ሁኔታዎችን መቀየር ለምሳሌ ውሏችን ከማንነው የት ነው ብለን ከራሳችን መናገር ነቢዩ ሰለላሁ ዐለይሂ ወሰለም አንድ ሰው በጓደኛው ዲን ነው ብለው የነገሩን መጥፎ ጓደኞችን እንድንርቅ ነው ከእነሱም ስንርቅ በጥበብ በዘዴ መሆን ነው ያለበት። ቀስ በቀስ እኔ እኮ ያምኛል ብዙ አልቅ መምጫት እያልን በጥበብ መራቅ ነው በስልት ጠብቀን፣ በመስገድ አምስት ጊዜ ሶላት። ምክንያቱም ሶላት ትከለክላለች ከመጥፎ ነገር። ከዛም በአላህ ፍቃድ ከሱስ ሁሉ ወጥተን እንመጣለን ወደ ኸይር። አላህ የሚጠብቀን ከተባለ ነገር ሁሉ ሸር ያርገን የሚቆም ለተውሂድ ግንባር ሰዎችን በጥበብ በህክማ የሚመክረን አልሐምዱሊላህ። ዲናችን መፍትሄ አለው ለሁሉም ችግር። ቀጣይ ክፍል ሁለት ይዤ መጣለው፣ በአላህ ፈቃድ። አሁን ለላጠናቀቅ ካበዛው ይቅርታ አድርጉልኝ። ሴትም ሆንኩ ወንድ፣ አደራችን ከሱስ ወተን ርቀን እንቁም ለተውሂድ፣ ባጢልን ርቀን ሐቅን እንውደድ። ጠቅለል ሳደርገው የጫት ሐራም መሆን ከወጪው ከሚበላው ጊዜ አቅለን ከመቀየር ወጣትነትን ከተለያዩ ነገሮች ከመውሰዱ ነው። ወቢላይ ተውፊቅ። ወሰላሙ ዐለይኩም ወረሐመቱላሂ ወበረካቱ።